ውስጥ ልንደምላቸዋል። የተከበራችሁ ተመልካቾቻችን መጋቢት 8 ቀን 2017 ዓ.ም ከቀኑ 6 ሰዓት ላይ ነው የምንገኘው ከአማራ ሚዲያ ኮርፖሬሽን የሰኞ እኩለ ቀን ዜና መጽሔታችንን ካሁን ሰዓት ጀምረን በቀጥታ ወደ እናንተ የምናደርስ ነው የሚሆነው። አበይት ጉዳዮቻችን አስቀድም ጠቅላይ ሚኒስትር ዶክተር አብይ አህመድ 200 ለሚሆኑ ስደተኞች በብሔራዊ ቤተመንግስት ለኢፍጣር ፕሮግራም ጋብዘዋል። ባሕር ዳር ከተማ በከፍተኛ የልማት እንቅስቃሴ ውስጥ መሆኗን ማየት ችለናል፣ ሲሉ የኢኖቬሽንና ቴክኖሎጂ ሚኒስትሩ ዶክተር በለጠ ሞላ ተናገሩ። የሴቶችን ተጠቃሚነት ለማሳደግ የመገናኛ ብዙሃን ሚና ከፍተኛ መሆኑን የአማራ ክልል ሴቶች ሕጻናትና ማህበራዊ ጉዳይ ቢሮ ገለጸ። ከውጭ አሜሪካ በየመን ተጨማሪ ጥቃቶችን ሰነዘረች። በሚኖረን ቆይታ የቢዝነስና ስፖርታዊ መረጃዎችን ጨምረን የተለያዩ ጉዳዮችን በያላችሁበት የምናደርስ ነው የሚሆነው። ሶሊያና አለኸኝ እንዲሁም በምልክት ቋንቋ ወለላ እንዳለው ጋር አብረናችሁ ቆይታ እናደርጋለን። አብራችሁ ቆዩ። ወደ ቀዳሚ ዘገባችን ነው የምናልፈው።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 ሱዳንም ኢትዮጵያም አንድነች። አክፋ እዚህ ጋር ቁጭ አረገችን። ለዚህ ያበቃችን ኢትዮጵያ ነች። ብሄር ሰዓት ላይ፣ ዜግነት ሰዓት ላይ፣ ሃይማኖት ሰዓት ላይ በአንድነት እየተቀመጥን ያለ ነው ኢትዮጵያ ምድር ላይ ነው። ስሜ ጀሚል በሰም አኒ ከሱሪያ መጣ። በጣም ደስ ልኛል። አኒ በጣም ደስ ልኛል። ማያቱ ቤቱ ራሱ ሚያምር ነገር ሁሉም እኛ አዮ የኢትዮጵያ የድሮ ነገር ሁሉ ሲያሳዩን በቃ በጣም ደስ ልል የእኔ እንደ ውጭ ዜጋ ምናምን በጣም ትልቅ ነገር እና በጣም አመሰገናለሁ። My name is Shamsu Muhammad Suman from Somali community. ስሜ ሸምስ መሐመድ ኡስማን ነው። የመጣሁት ከሶማሊያ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ባደረጉልን ግብዣ በጣም ተደስቻለሁ፣ በጣምም አመሰግናለሁ።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 የተለያዩ ሀገራት የመጡ ስደተኞችን የፍጣር ፕሮግራም የፍጣር መርሃ ግብር ያዘጋጃሉ። ዛሬም ተመሳሳይ ፕሮግራም የተዘጋጀው ከተሰደዱበት ጠለላና ከለላ አግኝተው ከዛ በላይ ደግሞ በሀገሪቱ ጠቅላይ ሚኒስትር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 ባህር ዳር ከተማ በከፍተኛ የልማት እንቅስቃሴ ውስጥ መሆኗን ማየት ችለናል ሲሉ የኢኖቬሽንና ቴክኖሎጂ ሚኒስትሩ ዶክተር በለጠ ሞላ ተናገሩ። የኢኖቬሽንና ቴክኖሎጂ ሚኒስቴር የስራ ኃላፊዎች በባህር ዳር ከተማ እየተሰሩ ያሉ የልማት ስራዎችን ተዘዋውረው ተመልክተዋል። ጌታቸው ገደፋው ተጨማሪ አለው። በኢኖቬሽንና ቴክኖሎጂ ሚኒስትሩ ዶክተር በለጠ ሞላ የተመራ ልዑክ በባህር ዳር ከተማ እየተሰሩ ያሉ የልማት ተግባራትን ተመልክቷል። ባህር ዳር ከተማ ላይ እየተሰሩ ያሉ የልማት ስራዎች አበረታች መሆናቸውን የኢኖቬሽንና ቴክኖሎጂ ሚኒስትር ዶክተር በለጠ ሞላ ተናግረዋል። ከተማዋ ላይ የተጀመሩ የኮሪደር ልማት ስራዎች የከተማ ውበት የበለጠ ተገልጦ እንዲታይ ያደረጉ መሆናቸውን የተናገሩት ሚኒስትሩ ከተማዋ ሰላማዊና በልማት ጎዳና ላይ ያለች ሲሉ ገልጸዋታል። ባህር ዳር ድምጿን አጥፍታ በከፍተኛ የልማት እንቅስቃሴ ውስጥ ያለች ከተማ መሆኗን ለማየት ችለናል። ልማት ብቻ ሳይሆን ጣና የምናውቀው የበለጠ ውበቱ እንዲገለጥ የሚያስችሉ ሰባት ኮሪደሮች ተከፍተዋል። አሁን ያለነው በአንዱ የተከፈተ ኮሪደር ነው። ሶዛት ከተማው ፊት ለፊት ጣናን ፌስ የሚያደርግበት የሚያይበት እድል ተፈጥሯል። ይሄ ደግሞ አጠቃላይ የከተማውን የአየር ሁኔታ ተጨማሪ ቬንቲሌሽን ይሰጠዋል። ኮሪደር ልማቱ መንገዶቹን ተዘዋውረን ስናይ በጣም ውብ ሆነው ተሰርተዋል። ሰላማዊ የሆነ እንቅስቃሴ አይተናል። ስለዚህ ከየትም ዓለም ያሉ ኢትዮጵያ የተወላጆች ባሕር ዳርን የሚያውቁ መልሰው መጥተው እንዲያዋት በዚሁ አጋጣሚ ጥሪ እናደርጋለን። በኢኖቬሽንና ቴክኖሎጂ ሚኒስቴር የአይሲቲና ዲጂታል ኢኮኖሚ ዘርፍ ሚኒስትር ዴኤታ ዶክተር ይሽሩን አለማየሁ ባሕር ዳር እያደገችና ስማርት ሲቲ ኢኒሼቲቭን በመተግበር ላይ ያለች ከተማ ስለመሆኗ ተናግረዋል። ስማርት ሲቲ ኮንሴፕት ላይ የምናያቸው ነገሮች ስማርት የሆነ ወተር ማኔጅመንት አለ፣ የውሃ ማኔጅመንት ስማርት ዌስት ማኔጅመንት አለ፣ ስማርት ላይትኒንግ አለ፣ ስማርት ፍሰት የመንገደኞች ፍሰት አለ። እነዚህ ስማርት ሲቲ ሊኖሩ የሚገቡ ነገሮች ናቸው። ከዚህ ጋር ተያይዞ ባሕር ዳር ከተማ ላይ ያየ ናቸው። በጣም የሚያማምሩ መንገዶች፣ ሰፋፊ መንገዶች አሉ። እነዚህ ስማርት ሲቲ ሊያሟላቸው ከሚገቡ ነገሮች የተወሰኑትን አሟልተዋል እና በሰፊው እየተሰራ ነው። ባህር ዳር ላይ ለመስራትና ኢንቨስት ለማድረግ ምቹ ሁኔታ ተፈጥሯል። ጊዜው አሁን ነው ያሉት ደግሞ በኢንፎርሜሽን መረብ ደህንነት አስተዳደር ምክትል ዋና ዳይሬክተር የወደሀርያ ስላሴ ናቸው። ከተማዋ በጣም ዝግጁ ናቸው፣ ወጣቶች ዝግጁ ናቸው፣ ስራ ለመስራት ዝግጁ ናቸው። መንግስት ኢንቨስተሮችን የትኛውንም አይነት ባለሀብት ለማሰራት ለማንቀሳቀስ ዝግጁ ነው ባየ ነው። ልክ ስለዚህ አሁን ጥሩ ጊዜ ነው። በደንብ የማደጊያ ጊዜዋ ላይ ነች። ሰላሙም ያው እንደምታየው ነው። ሰው አንድ ትንሽ ነገር ሚሊዮን ሕዝብን ያሸብራል። የሁሉ ሰላም የሁሉ በሰላም ወጥቶ የሚገባ ሕዝብ ግን ዜና ሆኖ አይቀርብም። ዜና የሚቀርበው ትንሿ ነገር ነች፣ ለዓመት የምትወራው ማለት። የትም ዱባይ ብትሄድ ከምትወስደው አየር የተሻለ አየር እዚህ ነው ያለው። በጣም ውበት አለው አካባቢው በአማራ ክልል በስምንቱም ሪጂዮፖሊታን ከተሞች የኮሪደር ልማት ሥራ መጀመሩን በምክትል እርሰ መስተዳድር ማዕረግ የከተማ ዘርፍ አስተባባሪና ከተሞችና መሠረተ ልማት ቢሮ ኃላፊ ዶክተር አህመዲን መሐመድ ተናግረዋል። የኮሪደር ልማት ስራው የስራ ባህላችን የቀየረና ጸጋዎቻችን በአግባቡ እንድንጠቀም እድል የፈጠረ መሆኑንም ነው የገለጹት። በሁሉም ሲታይ እንግዲህ ይሄ ኮሪደር ልማት አንደኛው የስራ ባህላችንን እየቀየረልን ነው ያለው። በዝግ በሚሆንበት ቀን ስራዎች እየተሰሩ ነው ያሉት። ማታ ስራ እየተሰራ ነው ያለው። ስለዚህ ከሁሉ በላይ የኮሪደር ልማት ይዞልን የመጣው ሀብት ይዞልን የመጣው ጸጋ በጣም ከፍተኛ ነው። ጸጋዎቻችን እንድንጠቀም አድርጎናል። ጣናን በአግባቡ እንድናየው ጣናን በአግባቡ እንድንጠቀምበት ያስቻለን የኮሊደር ልማት ኢኒሼቲቭ ነው እና ይሄ ኮሊደር ልማት ኢኒሼቲቭ በዚህ ዘመን የመጣ ልዩ በተለይም ለክልላችን ከተሞች ልዩ ስጦታ ነው ማለት ይቻላል። ባህርዳር ከተማን የቱሪስት መዳረሻ ከተማ ለማድረግ እየተሰሩ ያሉ ቅንጅታዊ ስራዎች ተጠናክረው ሊቀጥሉ ይገባል ብለዋል የስራ ኃላፊዎቹ። የኮምቦልቻ ከተማን የኮሪደር ልማት አስመልክተን በቀጥታ መረጃ ወደምናደርሳችሁ ጉዳይ ጉዳይን የምናልፈው ተመልካቾቻችን የተጀመረው የኮሪደር ልማት እንዲጠናቀቅ በትኩረት እየተሰራ መሆኑን የኮምቦልቻ ከተማ አስተዳደር ከተማና መሰረተ ልማት መምሪያ አስታወቀ። የኮሪደር ልማቱ በፍጥነትና በጥራት እንዲከናወን ድጋፍና ክትትል እያደረገ መሆኑንም መምሪያው ገልጿል። በዚህ ጉዳይ ላይ እንግዲህ ተጨማሪ መረጃ ሊያደርስን ሪፖርተራችን ኃይሉ ምላክ ከኮምቦልቻ በቀጥታ መስመራችን ላይ ነው የሚገኘው። ከእሱ ጋር ቆይታ የምናደርግ ነው የሚሆነው። ኃይሉ እንደምን ለሃል በኮምቦልቻ ከተማ የኮሪደር ልማቱ ምን ሁኔታ ላይ ይገኛል መረጃዎችን አጋራል አመሰግናለሁ እንደምን ዋልሽ ሶሊያና እንደምን ዋላችሁ ተመልካቾቻችን እንግዲህ ቀደም ሲል አንቺም እንደገለሽው እንዲሁም ደግሞ ቀደም ባለው ዘገባም እንደተከታተልነው እንደ ሀገር የኮሪደር ልማት ፕሮጀክት ይፋ ተደርጎ በተለያዩ የክልል ከተሞች እየተከናወነ ነው የሚገኘው። በአማራ ክልልም በተለያዩ ከተሞች የኮሪደር ልማት ፕሮጀክት እየተከናወነ ነው የሚገኘው። አሁን በምንገኝበት የኮምቦልቻ ከተማ አስተዳደርም የኮሪደር ልማት ስራ እየተከናወነ ነው። በተለይ ደግሞ የመጀመሪያው ምዕራፍ ተጠናቆ ሁለተኛው ምዕራፍ ላይ ደግሞ ነው የኮሪደር ልማት ፕሮጀክቱ እየተከናወነ የሚገኘው። ይህ የኮሪደር ልማት ደግሞ በተለይ የስራ ባህልን ከማዳበር ባሻገር ለበርካታ ወጣቶችም የስራ እድል እንደፈጠረ ለመመልከት ችለናል። በተለይ ከማህበረሰቡ ጋር ጋርም ያለው መግባባት ከተማ አስተዳደሩ በቅንጅት እየሰራ እንደሆነም ለማወቅ ችለናል። እንግዲህ ለማነሳቸው ጥያቄ ደግሞ አጭር ማብራሪያ እንዲሰጡኝ የኮምቦልቻ ከተማ አስተዳደር ከተማና መሰረተ ልማት መምሪያ ኃላፊ አቶ ሲሳይ አየለ እዚያ ጠገቤ ይገኛሉ። ከእሳቸው ጋር አጭር ቆይታ የማድረግ ነው የሚሆነው። አቶ ሲሳይ ለጊዜዎት ከልብ አመሰግናለሁ። መልካም። እስኪ ከመጀመሪያው ምዕራፍ የኮሪደር ልማት መጠናቀቅ በኋላ የሁለተኛውን ምዕራፍ ተጀምሯልና ይህንንስ ደግሞ በተያዘለት ጊዜና ገደብ ለማጠናቀቅ እየተሰራ ያለው ስራ ምን ይመስላል? መልካም ያው እንደ ጥቅል በዚህ ዓመት 17 ፕሮጀክት እናስመርቃለን ብለን ስናስብ ከፊት የሚመጣው ኮሊደር ልማት ነው። ኢኒሽቲቭን ወስደን በመስራት ረገድ ጥሩ ነው። 25 ኪሎ ሜትር አጠናቀን ለህዝብ አገልግሎት እንዲሰጥ አድርገናል። ይሄ የሚያመጣው ለውጥ የእግረኛ መንገድ በመጨመር የአረንጓዴ ልማት ሽፋን በማምጣትና እንዲሁም ከዚህ ጋር ተያይዞ ደግሞ የከተማውን ገጽታ በመቀየር ያለውን ፋይዳ ማህበረሰባችን በተገቢው መንገድ ተረድቶታል። ከዚህ ያገኘነውን ውጤት ይዘን ደግሞ አምስት ኪሎ ሜትር አሁን በዚህ ሲር ለማስመረቅ ጥረት እያደረግን ያለው አፈጻጸሙንም ስናይ በጥቅል ጥሩ ሂደት ላይ ያለ ነው። ለዚህ አፈጻጸም ደግሞ 64 ፐርሰንት ገደማ ደርሷል። ይህ እንዲደርስ ደግሞ ማህበረሰቡ አጥር ግቢውን በመፍቀድ ስድስት ሜትር ድረስ ግቢውን በነጻ በመልቀቅ ለስራው ተባባሪ በመሆን አጠቃላይ የማህበረሰቡ ድጋፍ መልካም ነበር። ሲቀጥል መብራት፣ ውሀ፣ ቴሌ ቅንጅታ ያሰራሩ ይህ የተቀናጀ መሰረተ ልማት ላይ በአፋጣኝ እንዲነሱ በማድረግ እንዳውም አንዳንዴ ከካሳ ነጻ በሆነ አግባብ ጭምር ተቋማቶቹ በማንሳት ረገድ የነበራቸው ሂደት እጅግ በጣም ለስራው መፋጠን መልካም አስተዋጽኦ አበርክቶልናል። አጠቃላይ 64 ፐርሰንት ደርሷል ስንል በዋናነት አንዱ የመንገድ መብራት ነው። እሱም 100 ፐርሰንት አጠናቀናል። ሌሎች የከርቭስቶንና መሰል ስራዎች፣ የብስክሌት መንገድ ቴራዞን ማንጠፍ እርግጥ ሁሉም ጥሩ ስራ ላይ ናቸው ያለበት ሂደት ነው ያለው። ከዚህ ጎን ለጎን ደግሞ የአረንጓዴ ሽፋናችን ለመጀመር ጥረት እያደረግን ነው። ስራው ጥሩ ላይ ነው ስንል ግን በጥቅል ስራ ያመጣው ፋይዳ የከተማ ገስታን ከማሳደግ ባለፈ ሁለት ነገሮች ላይ ለውጣ አመቶልናል ብለን እናስባለን። አንዱ የስራ ድል ፈጠራ ነው። ከ መቶ በላይ የስራ ድል ፈጠራ ስራጦችን ችግር ቀርፎልን። የስራ እድል ፈጠራውንም ጎን ለጎን እያስጌርንበት ያለንበት ሂደት ነው። ሁለተኛው የስራ ባህል አምቶልናል። ለምን በምሽት ጭምር ስራዎች እየተሰሩ ያሉበትን ሂደት ስናይ እንደ ከተማ ኮሪደር ልማቱ የስራ ባህላችንም ጭምር ለሌሎች ፕሮጀክቶችም ትምህርት ወስደን እንድንሰራ አቅም ሆኖናል ማለት ይቻላል። መልካም። በተለይ ከከተማ ገጽታ ወይም ደግሞ ከተማዋን ውብና ጽዱ ከማድረግ አንጻር ይህ የኮሪደር ልማት ያለው አስተዋጽኦ ምን ይመስላል? መልካም ያው እንደምታዩት ባለቀለትም ላይ የሚያሳየው የአረንጓዴ ሽፋኑም የእግረኛ መንገዱም እንዲሁም ደግሞ የመዝናኛ ማዕከል ጭምር ሆነው ነው ኮሊደር ልማቶች እንዲያገለግሉ እየተሰራ ያለው። ለምን የማረፊያዎች አሏቸው። ሰው ወጥተው የሚዝናናባቸው የሚሄድባቸው፣ ሳይሆን የሚዝናናባቸውና ከከተማ ውበት ማሳደግ ጋር ተያይዞ ከመብራቱ ጋር ተያይዞም ምሽት ላይ የተለየ ገጽታ እንዲሰጥ ያደረገበት ሂደት ስላለ ማህበረሰቡም በጣም ተቀብሎታል። ይህም ፕሮጀክት እየደገፈንና እያገዘንም ነው። እኛም ደግሞ ሰኔ 30 ለመጨረስ በጣም በፍጥነት እየሰራን ያለ ነው። በዚህ አጋጣሚ ክልሉም ለኮሊደር ልማት አሳር የሆኑ ሕጎችን በመፍታት ረገድ ለምሳሌ የግዥ ዘዴ፣ የፋይናንስ አሰራር በማሻሻልና መመሪያ በማውረድ ረገድ ክልሉም የነበረው አስተዋጽኦ ቀላል አይደለም። ክትትል ድጋፋቸውን መልካም ነው። እኛም ደግሞ በጣም ሌት ተቀን ክትትል አድርገን ሰኔ 30 ፕሮጀክቱን ለማስመረቅ ጥረት እያደረግን ያለንበት ሂደት ነው። ስለ ስለሰጡ ማብራሪያ ከልብ አመሰግናለሁ። እንግዲህ እንደሚታወቀው የኮሪደር ልማት ፕሮጀክት በአማራ ክልል በተለያዩ ከተሞች ነው እየተገበረ ያለው። እንደነዚህ ፕሮጀክቶች ደግሞ መንግስት ብቻውን ውጤታማ ሊያደርጋቸው አይችልም። ነገር ግን ከማህበረሰብ ጋር በሚኖር ቅንጅት እና ወይም ደግሞ ተሳትፎ ማህበረሰቡን በጋራ በማድረግ እንደዚህ ፕሮጀክቶችን ማጠናቀቅ ይገባል። በተለይ ኮምቦልቻ ከተማ አስተዳደር የመጀመሪያውን የኮሪደር ልማት አጠናቆ ነው ወደ ሁለተኛው ምዕራፍ የኮሪደር ልማት የተሸጋገረው። ይህን ሲያደርግ ደግሞ የማህበረሰቡ ተሳትፎ ከፍተኛ እንደነበር ለማወቅ ችለናል። ካለን ሰዓት አንጻር ከዚህ ጋር አብቃ። አመሰግናለሁ ኃይሉ። የኮምቦልቻ ከተማ የኮሪደር ልማትን አስመልክተ ላደረስከ መረጃ አንተንም እንግዳህን አመሰግናለሁ። መልካም ጊዜ ይሁንልህ። ቀጥልናል። ተመልካቾቻችን፣ በዝርዝር ወደ ምንመለከታቸው ጉዳዮቻችን ተመልሰናል። የሴቶችን ተጠቃሚነት ለማሳደግ የመገናኛ ብዙሀን ሚና ከፍተኛ መሆኑን የአማራ ክልል ሴቶች ህጻናትና ማህበራዊ ጉዳይ ቢሮ ገለጸ። የመገናኛ ብዙሃን መረጃዎችን ለህዝቡ ተደራሽ ለማድረግ የድርሻቸውን እየተወጡ መሆኑንም የክልሉ ኮሚኒኬሽን ቢሮ አስታውቋል። ተጨማሪውን ከስራው ድንቅ ደሳለን እንከታተል። የአማራ ክልል ሴቶች ህጻናትና ማህበራዊ ጉዳይ ቢሮ ዓለም አቀፍ የሴቶችን ቀን የማጠቃለያ መርሃ ግብር ከተለያዩ የሚዲያና ኮሚኒኬሽን አካላት ጋር ውይይት በማካሄድ አጠናቋል። የቢሮው ኃላፊ ወይዘሮ ብርቱካን ሲሳይ ለሴቶች ተጠቃሚነት ሚዲያና ኮሚኒኬሽን መረጃዎችን ተደራሽ በማድረግ ሚናቸው የጎላ መሆኑን ገልጸዋል። አማራ ሚዲያ ኮርፖሬሽንም በዚሁ ረገድ ላበረከተው አስተዋጽኦ ምስጋና አቅርበዋል። በችግርም ውስጥ ሆኖ ልማት አለ የሚለውን እኮ እንዲታይ እንዲነገር ያደረጋችሁት እናንተ ስለሰራችሁት ነው። ለእነዚህ ሰዎች ድምፅ ሆናችሁልናል። ስለዚህ በጣም ትልቅ ስራ ነው የተሰራው። ይቻላል የሚለውንም መንፈስ በደንብ ያየንበት ነው። ይሄ ሚዲያ ለዚህ ለአማራ ክልል በሰላሙ፣ በልማቱ፣ በተለይ በሴቶች ጉዳይ አላርም ሆኗል አላርም ሆኖ አገልግሎናል፣ እና በጣም ነው የምናመሰግነው በተለይም ሴቶችን በኢኮኖሚው ዘርፍ ተጠቃሚ ለማድረግ እየተሰራ ነው ያሉት ወይዘሮ ብርቱካን በቀጣይም ሴቶች ከችግር ተላቀው ተጠቃሚነታቸውን ለማረጋገጥ በሚደረገው ጥረት ሚዲያና ኮሙኒኬሽን ሚናቸው ከፍተኛ መሆኑን አስገንዝበዋል። ሌብኩነት የምናጅብ ሳይሆን መደበኛ ስራ ሆኖ ባህል ሆኖ ነው መቀጠል ያለበት እንጂ ሁሌም ማርቼ ሲመጣ ሁሌም ጸረ ጾታ ቀን ሲመጣ አይደለም። ሴቶቹ በኢኮኖሚ በማህበራዊ በፖለቲካ ተጠቃሚ ተሳታፊ እንዲሆኑ የሚፈለገው ሁሌም ነው ሁሌም የሁል ጊዜም ስራችን ነው መሆን ያለበት። ዘን የሚዲያውም ስራ የሁል ጊዜም ነው መሆን ያለበት እንጂ ዘመቻ መሆን የለበትም። ባህል ነው መሆን ያለበት። በመርሃ ግብሩ የተገኙት የአማራ ክልል ኮሚኒኬሽን ቢሮ ኃላፊ ዶክተር መንገሻ ፈንታው ሚዲያና ኮሚኒኬሽን ሴቶችን በሁሉም ዘርፍ ተጠቃሚ ለማድረግ በትኩረት ሊሰራ እንደሚገባም አሳስበዋል። የዓለም አቀፍ የሴቶች ቀን ባስቀመጠው መሪ መልእክት መሰረት በጣም በርካታ ስራዎች ተሰርተዋል። ከነው ሱንነቱም ቢሆን የሚዲያ ቤተሰቡ ተደራሽ አድርጓል። የሴቶችን ኢሹ የሁላችንም ኢሹ አድርገን መስራት አለብን። ከማርች ኤት እንደ ክብሪት እንደ ማቀጣጠያ ነው የምንወስደው። የማርች ኤት አሁን ያደረገነው ዝግጅት ከዚህ ያቀጣጥለናል፣ ይቀጥላል ስራችን፣ ምክንያቱም የደይ ቱ ደይ የሁልጊዜ ስራችን ስለሆነ ማለት ነው የውል ጊዜ ስራችን ነው። ሴቶች ያላቸውን እምቅ አቅምና ጥበብ ተጠቅመው የተሻለ ተሳታፊና ፈጻሚ ለሀገርም ጉርህ አስተዋጽኦ እንዲያበረክቱ አማራ ሚዲያ ኮርፖሬሽን ሲሰራ መቆየቱን የገለጹት የኮርፖሬሽኑ የሕዝብ ግንኙነት ዳይሬክተር መሰረት አስማረ፣ በቀጣይም የማህበረሰቡን ወግ ባህልና እሴት በመጠበቅ የሴቶች ተጠቃሚነት እንዲረጋገጥ በቁርጠኝነት እንሰራለን ብለዋል። አማራ ሚዲያ ኮርፖሬሽን ካሉበት ጓዳ እያወጣን የተሻለ ነገር እንዲገጥማቸው ማድረጉ ረገድ አጠናክረን በርትተን እንሰራለን ነው። ይህ ብቻ አይደለም። ሌሎች ተቋማት ምን እየሰሩ ነው? ሴቶ ሴቶች ሴቶች ውስጥ በየመስሪያ ቤቱ ለምሳሌ መድረስ ያለባቸው እርከን ላይ እየደረሱ ነው ወይ እንገባለን ማለት ነው። ያኔ የሴቶችን ተጠቃሚነት አጉልተን ዓለምም ሀገራችንም ክልላችንም በሴቶች እሳቤ ለውጥ ልክ መጥተን የተሻለ ነገር ለማግኘት እናደርጋለን ብዬ አስባለሁ። በመርሃ ግብሩ የተሳተፉ የሚዲያና ኮሚኒኬሽን አካላትም ሴቶችን በተመለከተ የሚወጡ ህጎችና መመሪያዎችን ለማህበረሰቡ ተደራሽ በማድረግና ተጠቃሚነታቸውን ለማረጋገጥ የድርሻቸውን እንደሚወጡ ተናግረዋል። አስራዎች መመሪያዎችን በአገራችን ፖሊሲና ስትራቴጂ የተቀመጡ አስራዎችን የማሳወቅ፣ የማሳመን፣ የጋራ መግባባት መፍጠር ከሚዲያና ኮሚኒኬሽን ከአሚኮም ከሌሎችም አገር አቀፍ ሚዲያዎች የሚጠብቁት እነዚህ ናቸው። ያስባሉ ሴቶች በራሳቸው አቅም አላቸው፣ ሰርተው መቀየር ይችላሉ፣ መለወጥ ይችላሉ የሚሉ አሪያ የሆኑና ምሳሌ የሆኑ ሴቶችን እያየን ስለመጣን ይህንን ደግሞ ለሌሎቹ ተደራሽ የማድረግ ስራ ማሳየት ስራና ይህንን ለሌሎቹ የማስፋት ስራ የሚዲያው ዘርፍ እየሰራ ያለ ነው። በመርሃ ግብሩ መረጃን ተደራሽ በማድረግ የተሻለ ለፈጸሙ የሚዲያና ኮሚኒኬሽን አካላት እውቅና ተሰጥቷል። አማራ ሚዲያ ኮርፖሬሽንም በክልሉ ዘላቂ ሰላም እንዲሰፍንና የሴቶችን ሁሉን አቀፍ ተጠቃሚነት እንዲረጋ ለማረጋገጥ የድርሻውን እየተወጣ መሆኑም ተገልጿል። በከተማዎች የሚገነቡ መሰረተ ልማቶች ለረጅም ጊዜ አገልግሎት እንዲሰጡ ህብረተሰቡ ጥራታቸውንና መጠበቅ እንደሚገባው የምስራቅ ጎጃም ዞን ከተማና መሰረተ ልማት መምሪያ ታሰበ በበጀት አመቱ በዞኑ በሚገኙ የተለያዩ ከተሞች በማህበረሰቡ ተሳትፎ ከ195 ሚሊዮን ብር በላይ ወጪ የተደረገባቸው የተለያዩ መሰረተ ልማቶች እየተሰሩ ነው ተብሏል። የኔነህ አለሙ ተጨማሪ አለው። የምስራቅ ጎጃም ዞን ከተማና መሰረተ ልማት መምሪያ በአስራ ስምንት ከተሞች ህብረተሰቡን ተጠቃሚ የሚያደርጉ ፕሮጀክቶችን እየገነባ ይገኛል። ከተሞቹ ለዜጎች ምቹ፣ ውብና ጽዱ እንዲሆኑም መሰረተ ልማቶች መገንባትናም ዘላቂነታቸውን ማስጠበቅ ይገባል ሲሉ የዞኑ ከተማና መሰረተ ልማት መምሪያ ኃላፊ ገዳሙ መኮንን አስገንዝበዋል። ከተሞቹ ለነዋሪዎች ምስቹና ተስማሚ እንዲሆኑ ካስፈለገ አሁን የጀመረውን ድጋፍ አጠናክሮ መቀጠል ይኖርበታል። በአንድ መንገድ ይሄ ነው መሰራት ያለበት። እነዚህ የልማት ስራዎች ለረጅም ጊዜ እንዲያገለግሉ በአግባቡ መጠቀም አለበት፣ የተሰሩ ስራዎችን መጠበቅ ይኖርበታል ማለት ነው። በበጀት አመቱ ከማህበረሰብ ተሳትፎ ከ195 ሚሊዮን ብር በላይ ወጪ የከተሞች ልማት ተግባራዊ እየተደረገ ስለመሆኑም ኃላፊው ተናግረዋል። 18 ፕሮጀክቶችን ለመስራት እቅድ ተይዟል። ከዚህ መካከል አብዛኞቹ ፕሮጀክቶች ተጀምረዋል። የተወሰኑ ፕሮጀክቶች ደግሞ በቅድመ ዝግጅት ላይ ያሉ አሉ። በዚህ በጀት ዓመት በማህበረሰቡ ተሳትፎ ብቻ ህብረተሰቡ የሚፈልጋቸው ፕሮጀክቶችን ለመስራት እቅድ ይዘን እየሰራን ያለነው። አሁን የተጀመረው የኮሪደር ልማት በእኛ ዞንም ለመጀመር በተወሰነ መንገድ ጅምር እንቅስቃሴ ያለ ይህን ለማጠናከር በየከተሞች ድጋፍና ክትል እየተደረገ ነው ያለ ማለት የሚገነቡ የመሰረተ ልማት ስራዎችም የጠጠር መንገድ፣ የጠኛ መንገድ፣ የውሃ ማፈሰሻ ቦይ፣ የመንደር ማስፋፊያ፣ መብራት ዝርጋታና የስራ ዕድል መፍጠሪያ ሸዶችን እንዲሁም የአስተዳደር ቢሮዎችን እንደሚያካትት ኃላፊው ገልጸዋል። ግንባታዎቹ በመንግስት በጀት በረጅት ድርጅቶችና በማህበረሰብ ተሳትፎም የሚገነቡ ናቸው። አሁን ባለው ነባራዊ ሁኔታ ደግሞ በአን አንድ ከተማ አንድ ፕሮጀክት በማህበረሰብ ተሳትፎ ብቻ የሚሰራ አዲስ ኢኒሽቲቭ ቅድ ወርዶ እየተሰራ ነው ያለ በመንግስት በጀትም የሚሰሩ እና በረጂ ድርጅቶችም የሚሰሩ መሰረተ ልማት ስራዎች አሉ። 46 ፐርሰንት የሚሆኑትን ማጠናቀቅ ችለናል። በቀሪ ጊዜያት የተጀመሩ ፕሮጀክቶች በፍጥነት እና በተያዘላቸው የጊዜ ገደብ እንዲጠናቀቁ ትኩረት ሰጠን እየሰራ ነው የምንገኘው። ህብረተሰቡ የሚገነቡ ተቋማትን በጥራት እንዲገነቡ መከታተል እና ከተረከበም በኋላ ለረዥም ጊዜ አገልግሎት እንዲሰጡ እንክብካቤ ማድረግ እንዳለበት ተመላክቷል። ካለንበት ያለ ሀሳብ እንድንገናኝ ሩቁን እያቀረብ ነው። ጊዜን እየቀደም ነው። አገልግሎቱን ከዳር እስከ ዳር እያደረሰ የሚገኘውን አስተማማኙን የሳፋሪኮም ኔትወርክ እንቀላቀል። ሳፋሪኮም ኢትዮጵያ በአብሮነት ወደፊት። በመላው ኢትዮጵያ ህጋዊ የማንነት ማረጋገጫና መለያ ፋይዳ ብሔራዊ መታወቂያ መሰረታዊ አገልግሎቶችን በቀላሉ ማግኘት ያስችላል። አገልግሎቶች በአንድ በማስታሰር ህይወትን ያቀላል። እርሶስ ተመዝግበዋል? እንግዲያውስ ያውስ በመላው ሀገራችን ባሉ ውብና ምቹ የአገልግሎት ማዕከሎቻችን ጎራ ካሉ፣ ደንበኛ ንጉሥ ነውና ምቾቶ ተጠብቆ ያለምንም ክፍያ በነፃ ይመዘገባሉ። ከናሽናል አይዲ የሚላክሎትን ባለ 12 አሀዝ መለያ ቁጥር በመጠቀም በቀላል ሂደት የዲጂታል መታወቂያውን ከቴሌብር ሱፐር አፕ በነፃ ያውርዱ። ፋይዳ ብሔራዊ ዲጂታል መታወቂያ ታትሞ እንዲደርሶ ከፈለጉ ደግሞ በቴሌብር ሱፐር አፕ የናይዲ ፋይዳ ፕሪንቲንግ መተግበሪያ አስቸኳይ ከሆነ በስድስት የሥራ ሰዓታት ወይም በመደበኛ ከሁለት እስከ ስድስት ቀናት እንደ ምርጫው በመረጡት የአገልግሎት ማዕከል መረከብ ይችላሉ። ዲጂታል መታወቂያ ለአካታች ዲጂታል ኢኮኖሚ ኢትዮ